አይመስልሽም ይኸውና ነኝና ዩቲዩብ ላይ እኔ እናት ነኝና ዩቲዩብ ላይ ዩቲዩብ ላይ ምንም አይነት ፊልተር የለም ምንም አይነት ካለር የለም ነኝ ገብተሽ ይሄን ዩቲዩብ ላይ ቀላስ ተካክለው ሊወድቅ ነበር ነኝና ዩቲዩብ ላይ ገብተሽ ማየት እኮ ነው ማልቀስ አይጠበቅብሽም ዩቲዩብ ላይ ገባ ብለሽ ማየት ቴንክ ዩ እድሜ ልካችሁን አይሰለቻችሁም? እንደ ሰው ልጅ ስድስት አመት ሙሉ ፊልተር ነው ፊልተር ነው የሆና ለሚያገባኝ ለወለደኝ ለሚቀርበኝ ይጨነቅ። እናንተ ለምን ፊልተር አይደለም? የአባ ገዳንም እንትን እዚህ ግንባሬ ላይ አድርጌ ልምጣ። ምን አስጨነቃችሁ? ስንት ዓመት ሙሉ አይሰለቻችሁም? ኤሪ አንዴ ሊና፣ የኔ ቆንጆ፣ አይሰማም? እዚህ አይሰማም እንዴ አይሰማ አይ አይደለም። እስኪ ዩቲዩብ ላይ ከገባች እናያለን። አትገባም ደሞ ልክ ዩቲዩብ ላይ ደሞስ ገባ ሶስት ኪሎ ዱቄት ተሸክማ እኔ እኮ እንደዚህ የሚሉ ሰዎች እኮ በተፈጥሯቸው ናቹራል ሆኑ በራሳቸው ፀጉር የሚወጡ በራሳቸው ፊታቸውን ጥርት አድርገው ምንም ሳይቀቡ የሚወጡ ሰዎች ቢተቹ ኛው ትክክል ላቸው ላለው አይናቸው ላይ የደሃ የሽቦ አጥር የመሰለ ደርድረው ለጥፈው የሚወጡ ሰዎች ናቸው። አሁን ያቺ ፊንገር ሾሪን ሶስት ኪሎ ዱቄት ተቀብታ ከንፈርሽ የቀረ የቀረ በ19 ምናምን የቀራ ከንፈርሽ ላይ እኔ ምን እንደሆነ አላቅም። ይሄ ግሪሲውን የምትቀበው አላቅም። ለጥፈሽ ጥቁር አይቀር፣ ነጭ አይቀር ከንፈርሽ ላይ ለድፈሽ ትውጫለሽ። አይንሽ አይንሽ ሻዶ እኔ ድሮ ድሮን ሰማያዊ፣ ቢጫ፣ ቀይ የምታስታውሱ ከሆነ የምቀባው እንዳውም ትንሽ በስሱ ብራውን ነገር ነው የምቀባው እላይሽ ላይ ለጥፈሽ የምትወጭ፣ ከዛ እኔ ልተች ትፈልጊያለሽ? ጉድ እኮ ነው። አይ አሁን ሌለ ለቅሶ አይሰለቸኝም፣ የሚንማል አይሰለቸኝም። እየተከፈለኝ ነው የማለቅሰው። እንዳንቺ በነፃ መሰለሽ የማለቅሰው? ልዩነታችን እሱ ነው። ታውቄ፣ ፈምሼ፣ ታይቼ፣ ተከፍሎኝ ነው የማለቅሰው። አንቺ አለሽ አይደል እንዴ? ባልሽ ትቶሽ ሄዶ እንዲሁ የምትነፋረቂ ባልሽ ትቶሽ ሄዶ እንዲሁ እያለ እየዬ እያለሽ እድሜ ልክሽ የምታለቅሽ አለሽ አይደል እንዴ? ልጅ አሳቅፋ አሳቅፎሽ የምትሄጂ የምታለቅሽ። ልዩነታችን እሱ ነው። አንቺ ተመልካችንሽ እኔ እኔ እኔ እኔ ከላይ ሆኜ ነው የምታይ። አንቺ ከስር ነው ታብታብ እያለቅሽ አብሽን የከፈትሽ የምታይ። ልዩነታችን እሱ ነው። ዘጠኝ ሰዓት በኢትዮጵያ ምኑ ነው? ዘጠኝ ሰዓት በኢትዮጵያ እውቅና በሮሮ አይቀጠልም። ይኸው ቀጠልኩ። ስድስት አመት ቴንኪ ዩ ስድስት አመት ቲክቶክ ላይ ቀጠልኩኝ። በሮሮም ሆነ በለቅሶም ሆነ ስድስት አመት ስድስት አመት ቤታዬ፣ ፍቅር ስድስት አመት ሙሉ አየሽኝ። አይገርምሽም? ከመጣው ጀምሮ ንፌ ይመስለኝ አሁንም ፌ ይመስለኝ። ምን ይሄ ያምሻል። መታደል ነው እንግዲህ። ብሞት አልቃሽ አለኝ ቀባሪ አለኝ። ብሞት መቃብሬ ላይ መጥቶ ቤታዬ፣ ቤታዬ፣ የቲክቶክ ቤታዬ የሚለኝ ሰው አይጠፋም። አንቺ ብትሞች ማን አለሽ? የፈረደባት እናትሽ ከነጦስሽ ትቀብርሻለች። እኔ ቢያንስ እንኳን አትሊስት እንደው ሞት እንኳን መጥቶ ባርፍ ማለት ነው ሶሻል ሚዲያ ላይ አትሊስት፣ ቤታ እኮ ሞተች፣ ሞተችኩ ቤታዬው። ወይኔ የሚያሾፍም እንዳለ ሆኖ ግን የሚያዝንም ፎቶ የሚፖስትም ምናምን አለ። አልቃሽም አለኝ እኔ አንቺ ብትሞች ማን ያቀሻል? የፈረደባት እናትሽ ናት። ይሄ ነው ልዩነታችን። ስሙም ድርሹ ድርሹ ባለችው ነገር በጣም ብዙ ሰው ተበሳይጧል። በምንድን ነው የተረዳችሁት? ቆይ ቅድም እኔ እና ዲቦራ እያዳመጥ ነው ነበረ ሲንግል መሆን አኮራም ያሳፍራል ብላ በተናገረችው ብዙ ሰው ተቀይሟታል። ላይክ ምኑን የደበራችሁ? እኔ የተናገረችበትን ነገር ገብቶኛል እቺ ፎቃቃ ምኑ ነው? ቆይ ያበሳጫችሁ ቆይ ንገሩኝ። ወይኔ እና አይነ ጌታ ከሰለቸ ታዲያ ለምን ያልሸኝህም እንደምን ተጨንቀታ የኛለክ ንገሩኝ። ምኑን የደበራችሁ? ወይኔ ከስር ነው ቴክስታችሁ ትሚለው ቆይ ምኑ ነው ለኮመንታት መርጭ እሺ፣ ምኑን የደበራችሁ ንገሩኝ። ላይክ ድርሹ ያለችው እኔ ራሴን አስተያየት ሰጣለሁ፣ ግን ሁል በጣም ብዙ ሰዎች ሲሰድቧት ነበር።

አሁን ልክና ምኑ ያኮራል? ሁለት እየተነሳ ይላችሁ። እኔ ደግሞ በምን እንደተረዳዋት ልንገራት ላይ አነጋገሯ አነጋገሯ፣ አሁን ለምሳሌ ሲንግል ማም መሆን አያኮራም አያኮራም፣ ምናምን የመጀመሪያ የተናገረችው የሆነ ያስደነግጣል፣ አባባላ ግን ልትል የፈለገችው ምንድን ነው፣ የሰው ልጅ ሲንግል ማም ሲሆን በሆነ ምክንያት ምናምን ሊለያይ ይችላል ፈልጋችሁ ሳይሆን በቃ ግዴታ ሰውን ነው የሚለያየው። ግን በአንድ ወራቸው ባላ ትዳራቸውን ይፈቱና እኛ ሲንግል ማምነን ምናምን እያሉ አደባባይ ይወጣሉ። የእኛ እናትና አባቶች ብዙ ለፍተው አሳድገውናል። እንደ ቀላል አይደለም። እነሱ ሞተው አልተናገሩም። ነው ይመስለኛል። ሊያን እየጠበቅሽ ነው የምትገቢው? መብቴ እኮ ስለሆነ ነው እየጠበቅኩ አይደለም። አፍንጫዋን ረግጬው ማለት ነው። በመቀመጫ የፊቷ ላይ ቁጭ ብዬ ብገባስ ማን ይከለክለኛል? ሊያን እየጠበቅሽ ነው ትላለሽ። ማን ይከለክለኛል? ማን ይከለክለኛል? ማን ማንም ይከለክለኝ እንዴ! እየጠባው እግሯን እየጠበቅኩ ነው የምገባው። ኧረ አይደለም ምናምን ብዬሽ ላስረዳሽ። እየጠበቅኩ ሲያስፈልገኝ ጭንቅላቷ ላይ ሁለት እግሬን ሰቅዬ ማን ማንም ይናገረኛል? ለመሰለሽ ትቀልዳለች። እየጠበቅሽ ነው ምገብ ተራጅ ራሳችሁ የመረጣችሁትን ሰዓት ነው የምገባው። ካስፈለገኝ ግን ጭንቅላቴን እግሬን ሁለት ጭንቅላቷ ላይ እየጨፈርኩ እንደዩ ጩፋን መግባት እችላለሁ። ማን ያስቆመኛል? ማንም። ይሄ የመረጣችሁት ሰዓት ነው። ዩቲዩብ ላይ ስንት ሰዓት ብገባ ለሁሉም ሰዓት ይመቻችኋል ብዬ ስናገር፣ በዚህ ሰዓት ቤት ታግቢ ያላችሁ ገባው አለቀ። እሷ እኮ ተቸግራ ነው ዩቲዩብ የጀመረችው። እኔ ዩቲዩብ የጀመርኩት እኮ ተለምኝ ነው። ልዩነታችን እሱ ነው። ተቸግራ እኔ ስንት ዓመት ሙሉ እድል አለኝ ዩቲዩብ መግባት ጊቢ ጊቢ ጊቢ ጊቢ ጊቢ ዩቲዩብ ላይ ጊቢ። አንድ ሁለተኛ ነገር ደግሞ ቲክቶክ ከሶስት ወር በኋላ ይዘጋል ተብሏል። በምንም አንገናኝም? እሷ ተቸግራን የገባችበት። አመሰግናለሁ። ልዩነታችን እሱ ነው። ሁሌም ስለ እሷ ማውራት አይሰለቸኝም፣ አይሰለቸኝም ይንማር እንዳይሰለቸኝ አረገኝ። ደግሞ አባቴም መንካቷ ነው፣ አይሰለቸኝም። እሷ ስለ ሰው ማውራት ይሰለቻታል፣ ስለ አርቲስት ማውራት ይሰለቻታል፣ ስለ ጂጂ ቀን ሁሉ ነው ስለ ጂጂ ስትሳ እንደምትውለው ማውራት ይሰለቻታል፣ ስለ እነ ፊሽካ የምትነፈዋ ማነው ስሟ፣ ስለ እሷ ማውራት ይሰለቻታል፣ ስለነ ሰላም ተስፋዬ ማውራት ይሰለቻታል፣ ስለነ ዋንትያ ማውራት ይሰለቻታል፣ ስለነ ቤቢ ማውራት ይሰለቻታል፣ አይሰለቻትም። ገንዘቧ ነው። እኔም ማውራት አይሰለቸኝም። አሁን እኩል እንሆናለን። ከሀበሻ ጋር እኩል ስትሆኑ ነው የምትከባበሩት። አይነው ሚውት ነይ አያቸዋ ብቃቴ ነው። እዛ እንኳን ቲክቶክ ላይ ሚውት አድርጌ እስካሁን እያወራው አንድ 100 ሰው ነው የሚያዩ። ይሄ መታደለው፣ ከእግዚአብሔር መታደለው። አንተ ራቁትን ልብስን አውልቀህ ራሱ ራቁትን እንደ እብድ ብታብድ ራስን በቢሏ ብተለትል የሚያይሄ የለም መታደለው። መዝሙር ዘጠኝ ሰዓት ነው። ኧረ ተው ተው፣ ኃጢያት ውስጥ አታስገቡኝ። አሁን ሁሉ ነገር ተናግሬ ደግሞ ከፈለገ ጋር መዝሙር ልዘምር? ተው ተው። በማርያም ፈለገን እንሰድበዋለን ብለው ደግሞ ተደራይተዋል፣ እኔ ቤት ስለገባ። እነዚህ ሰዎች ግን እንደው ጉደኛ ናቸው። አላቆምም። ስለ እሷ እኮ ማሳቀቂያቸው ነው። የእሷ የፊንገር ፋሚሊዎች ማሳቀቂያቸው እኮ ነው። በነሱ ቤት አይሰለጭሽም ምናምን። አይሰለጨኝም፣ አይሰለጨኝም ለምን ይሰለቸኛል አባቴ አይደል? እንዴት ተነካው? ለምን ይሰለቸኛል እንዴ? አይሰለቸኝም ገና ራሱ ስሚኝማ እንዲሁ ሁሉ በበኩ ለሌሊት ሁሉ ስፈልግ ንቅት ስል ፊንገር ሾ እያልኩ ነው ሁሉ መጀመረው ትቀልዳለች እንዴ? አይሰለቸኝም። እሷ ስለ ሰው ስታወራ ይሰለቻል። ትረገጣለች እኮ ትረገጣለች፣ ቁጭ ብላሁ። አሁን ይሄ ለነሱ ለነሱ አውሬ ተምሳሌታቸው ናት። ወይኔ ይሄ አሁን ለኛ ተምሳሌታቸው የሴት ደሞን የሚሉት ነገር አለ ማለት ነው። የእነሱ ይሄ የሚወስዱበት ነገር አለ። እንትን ስለገዛች እንትን ስለገዛች እንትን ስለገዛች እምትቀኙ እንትን ስለገዛ ሰው አሜሪካ ብቻ ስላለ መታደለው፣ አምላኬ፣ መታደለው፣ መታደለው። ማንም መጀመሪያ ጊዜ ቤት ስገዛ መኪና ስገዛ ቀንታችሁ ምናምን የምትሉ የማምላክን ቅናት አይደለም መኪና እሺ እሺ መኪና ምናምን መኪና ቤት ገዛ ላላችሁት ያኔ ብሰድባት ያኔ ብጠላት ያኔ ባንቋሻት ያኔ ነገር ብፈልጋት ቀናት ምቀኝነት ይባላል ነው ስለነካችኝ እንጂ እኔ ያለካትም ነክቻት አላቅም። እንዲያውም ተቆሜላት ተቆርቆሬላት ብዙ ሰዎች መስክረዋል ያችኛ ያቺ ጫት እየቃመች የምትገባዋ ራሱ ሴትዮ መስክራለች ለእሷ ተደርባን የሰደበች ምንም ሳላረጋት ብላ ድሬ ዳዋ ሴትዮ ማለት ነው እኔ ምቀኝነት እና ለእሷ ቅናት ተንኮል ቢኖርብኝ ምን አገባኝ? እርግጥ አድርገው ረግጠው ረግጠው ሲጨርሷት ጥጌን ይዤ በውስጥ አውቄ ለማስመሰል አይዞች፣ ተያቸው ንቀሽ፣ ተያቸው እያልኩኝ እኮ መሄድ እችላለሁ። ግን የቅናትና የምመንፈስ ስላለ ብሄን ስለተነካው ማንም ሰው እንዲነካኝ አልፈልግም። ዩቲብ ላይ እንትን ላይ ቲክቶክ ጋይስ፣ ቲክቶክ ልዘጋው ነው። እሺ፣ ብዙ ሰዓት አልቀመጥም። አንድ ሰዓት ምናምን ነው የምቀመጠው። እኔ ንገራችሁ፣ ሌላም ሰዓት ካላችሁ በዛ ሰዓት ግቢ በሉኝ እገባለሁ። ምንም ችግር የለውም